የአፍሪካ አሜሪካ የቢዝነስ ጉባኤ በአንጎላ ሉዋንዳ ተጀመረ። በጉባኤው በፕሬዝደንት ታዬ አጽቀ ሥላሴ የተመራ የኢትዮጵያ ልዑክ እየተሳተፈ ሲሆን የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስት ከፍተኛ ስራ ኃላፊዎችና ና የአሜሪካ መንግስት ከፍተኛ ባለስልጣናትን ጨምሮ 1500 ተሳታፊዎች ታድመዋል። ጉባኤው በአፍሪካ ና በአሜሪካ መካከል ያለውን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር በሚያስችሉ ምቹ ሁኔታዎች ላይ ቀጣይ አቅጣጫዎችን እንደሚያስቀምጥም ታምኖበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር መከሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻው የሆነ ውይይት ዛሬ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተካሂዶ በኢንዱስትሪ ያሉ ልዩ ጉዳዮችንና ተግዳሮቶችን መዳሰሱን ጽፈዋል። ሚዲያ በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና እንዳለውም ጠቁመዋል። የውጭ ሀገር ስራ ስምሪት ረቂቅ አዋጅን በተመለከተ ከሰሞኑን በተለያዩ መገናኛ ብዙኃን የሚሰራጩ መረጃዎች ተገቢነት የላቸውም አለ የስራና ክህሎት ሚኒስቴር። ሚኒስቴሩ ያቀረበው ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡና ምክር ቤቱ ለሰው ኃይል ስራ ስምሪት፣ ቴክኖሎጂ ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል። የረቂቅ አዋጁ ግብና ዓላማም የዜጎችን መብት፣ ደህንነት፣ ክብርና ዘላቂ ተጠቃሚነትን ማረጋገጥ፣ በዘርፉ የሚስተዋሉ ህገወጥነቶችን መግታትና ሀገራዊ ጥቅምን ማስጠበቅ ነው። በዘርፉ የሚደረጉ አገልግሎቶች ግልጽና ከሰው ንክኪ ነጻ የአሰራር ስርዓት እንዲኖራቸውም ያደርጋል።